መጠለያ ቅን መንገድ መታመኛ የንስሐ ቤት መግቢያ ማን እንዳንቺ ተቆርቋሪ የማታልፊ የሰውን ጥሪ አቤት ብለሽ አረጋጊ ሰላማዊት ንግስቴኛ አብሳሪ ማን እንዳንቺ ለወደቁት አዛኝ አጽናኝ ንጹህ እንቁ ሰው ረስቶኛል ሰው ረስቷቸው ለተናቁ በሐዘን በመከራ ለወደቁ ማን እንዳንቺ የሚረዳ የምታሟኝ የሁሉን ጓዳ እባክሽን አውጪን ከዓለም ፍዳው ኋላ ጠፍቶ እንዳንጎዳ ጸበልሽ ፈዋሽ አለዋጋ ለእኛ ኮነሽ ባላደራ እባክሽን አውጪን ከአጢአት ተራ እንድንኖር ከአንቺ ጋራ ማን እንዳንቺ ያለው ለዛ ንግግር የሚያወዛ በረከት በረከት የሚያበዛ ማን እንዳንቺ ልዩ ስጦታ አምላኪያ ያደለል የነፍስ እርካታ። ደስ አለን ዛሬ ዳብሎስ ተመታ መግቢያ መውጫውን አቶ ሲሄድ ባንዳፍታ ግሩም ነው የሕይወት ገበታ። ማን እንዳንቺ ታምረኛ የኔ የኔ ላሉሽ ሚስጥረኛ አማላጅ ነሽ እውነተኛ! ዛሬ የምባክሽ ነይ ወደኛ ነይ ነይ

አሚን አሚን። ቃሌት ያሰማልን፣ ቃሌት ያሰማልን። እመ ብዙኃን ትጠብቅልን፣ ጥላ ከለላ ትሆንልን። ግም ጥሩ ነበረ፣ መዝሙሩን እግዚአብሔር ይስጥልን። በሆነ እድሜን ከጤና ጋር ያደግልን። እሺ፣ ግን ሼር ሼር እያደረጋችሁ አይደለም። እናንተ ጌዋ እንዴ! ድግስ ልጆቹ ደግሰው፣ ሼር አይደረግም እንዴ? ጥሩ እንጂ የግም አይደል? እናንተ ይበጃችሁ፣ ሩጡ። መንፈሳዊ ጭውውት ጀመረ። ኑ ብላችሁ ልጆቻችን ያዘጋጁልንን አብረን እንድንመገብ ሼር አድርጉ። ሐዋርያቶች ሼር አድርጉ። እኔ ከራሴ ልጀምር። ሼር እያረጋችሁ አይደለም። ነቢያቶች ደግሞ፣ ነቢያት ላይ ያላችሁ አርድእቶችም እንደዛው፣ ሊቃውንቶችም እንደዛው፣ ደናግሎችም እንደዛው ሼር ሼር አድርጉ። ቅዱሳት አንስት እሺ አላችሁ። ልጆቻችን መንፈሳዊ ጭውውት ዝግጁ ናችሁ? እሺ ለህታችን ዝማሪ ያሰማልን። እግዚአብሔር ይስጥልን አለን። ሁለት ከገብረኤል እስክት መጣ አንድ መዝሙር ልዘምር እሺ

እግዚአብሔር ይመስገን። ይችን ቀን ቀድሶ ልሰተነ ከያለን ተሰብስቦ ሰባስቦ ለዚህ ያደረሰን። ከያለን ተሰብስቦ ሰባስቦ ለዚህ ያደረሰ እግዚአብሔር ይመስገን። ይችን ቀን ቀድሶ ልሰተነ ከያለን ተሰብስቦ ሰባስቦ ለዚህ አደረሰን። ከያለንበት ሰብስቦ ሰባስቦ ለዚህ አደረሰን። እግዚአብሔር ይመስገን። ይችን ቀን ቀድሶ ለሰጠነ ከያለንበት ሰብስቦ ሰባስቦ ለዚህ አደረሰ። ከያለንበት ሰብስቦ ሰባስቦ ለዚህ አደረሰ ተክለ ሃይማኖት ተክለ ሃይማኖት በእምነት እንድትዘና እርዳን። በእምነት ያንተ ስም ታላቅ ነው፣ እጅግ የገነነ ያገኛል በረከት ምልጃህን ያመነ። ጠላት ተመታ በአንተ ሰውም ዘሎት የአምላክ ስም ከበረ። በአንተ እምነት ጽናት፣ ያከበርከው ጌታ አንተን አክብሮሃል እንደ መላእክቱ በክንፍ አስጊጦሃል። ያከበርከው ጌታ አንተን አክብሮሃል እንደ መላእክቱ በክንፍ አስጊጦሃል። ተክለ ሃይማኖት ተክለ ሃይማኖት በእምነት እንድንጸና እርዳን በጸሎት ያንተ ስም ታላቅ ነው፣ እጅግ የገነነ ያገኛል በረከት መርጃህን ላመነ። መዝናት አስተምረ ዘመኑ ሲከፋ ያለም ነገር ስቦን በከንቱ በተሰጠ ኪዳን እኛን አስበን ልጆችህን በእምነት አዝናን፣ ተክለ ሃይማኖት ተክለ ሃይማኖት በእምነት ድንጸና እርዳን በጸሎት ያንተ ስም ታላቅ ነው እጅግ የገነነ የአምላክ ስም አለበት። በእውነታ በእውነት ታላቅነህ አንተ የኛ አባት ደምቀታ በራ አለ እንደ ከዋክብት ዞትር እየታየን ያንተ ድንቅ ስራ በእኛ ዘንድ ይኖራ ሲነገር ሲወራ ዞትር እየታየን ያንተ ድንቅ ስራ በእኛ ዘንድ ይኖራ ሲነገር ሲወራ ተክለ ሃይማኖት ተክለ ሃይማኖት በእምነት እንድንዘና እርዳን በጸሎት ያንተ ስም ታላቅነ እጅግ የገነነ ያገኛል በረከት መልጫህን ያመነ። አሜን ስለ መዝሙሩ የመዝሙሩ ባለቤት እግዚአብሔር ተመሰገነ ይሁን ሁለተ ገብርኤል ካልመጣች አምስት ቁጥር ግቢ በፍቅር ተማርከኝ ይላል የጭውውታችን ጽንሰ ሀሳብ

በስመ አብ ወልድ ወንፈስ ቅዱስ አዱ አንዳ አካሜ በፍቅር ተማርከኝ፣ ይላል የጭውታችን ርዕስ። ወይኔ ሰሞኑን እኮ ጸዲ ጋር አልደወልኩም እንዴ? ምን ሆና ይሆን? ግን እስኪ ቆይ ልደውል። ወይ ማን ነው የደወለው? እንዴ ማርቲ ናት እንዴ? ሃሎ፣ ወይዬ፣ ማርቲ ሰላም ነሽ? እህት እንዴት ነሽ? አለልሽ አንቺ በሰላም ነው። ግን እንደዚህ የጠፋሽ በስመ አብ። እኔ እኮ ስጠፊ በጣም ተጨንቄ ነው የደወልኩት። ፔስ ነው አይደል? እግዚአብሔር ይመስገን፣ በሰላም ነው ማርትዬ። እኔ ማህበር እንዳለኝ ታውቂያለሽ። አሁን አራተኛ ዓመታችን ልናከብር ነው። እንዴ ታዲያ ምን ነው ድግሳለሁ እንዴ? እኔ ምንድመጣ እስኪ ንገሪኝ ፀዴ። ታዲያ ማህበራችሁ እሱም የለውም እንዴ? የአንቺስ መጥፋትስ ምን አመጣው ታዲያ?

ታዲ ታዲያ ምን ነው ድግስ አለው እንዴ? እኔ ምንድን መጣ እስኪ ንገሪኝ። ይጻቢ ታዲያ ማህበሩ ስም የለውም እንዴ? አይ ኔትዎርክ አይ ኔትዎርክ አይ ዟችሁ ኔትዎርክ የሚያጋጥመው አይዞ ነው ብቻ ቤዛ ከተያምስኩታስ ከዚያ ማለት ቤቱ ጋር እቀጥላለሁ ቤት እንዴ ታዲያ ምን ነው ድግስ አለው እንዴ እኔ ምን ድመጣ እስኪ ንገሪኝ ታዲያ ማህበራችሁ ስም የለውም እንዴ የአንቺ መጥፋት ምን አመጣው ታዲያ ማርትዬ ቅርታ፣ ማህበራችን ስማለው እና መስጊን በአንድነት ይባላል። ፍቅር ሰላምን አንድነትን የተማርንበት ከመጥፋት የፈለገን እንቁና ልዩ ማህበሬ። ማርትዬ የጠፋውትም አሁን ለአራተኛ አመት የሚሆን ዝግጅት ለማዘጋጀት ነው። እህቴ ማርታ በለው ምነው ሰው አደረግሽ እኮ ከጠፋሁበት የፈለገ ምናምን ትያለሽ እንዴ ጸሪ እንዲው ባጭሩ ብታስደጅኝ ደስ ይለኛል ማለት አካበች ብዬ ነው ለግሩፕ ወይ እህቴ፣ ማርታ ማህበር ማለት ሲጀመር ስብስብ ህብረት ማለት ነው። መጽሐፍ ቅዱስ ምን ያለ መሰለሽ? በማቴዎስ ወንጌል ምዕራፍ አስራ ስምንት ቁጥር ሀያ ላይ ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላችሁ ይሆናለሁ ይላል እግዚአብሔር አምላክ እግዚአብሔር አምላክ አየሽ እቴ፣ እኛም በስሙ ስለተሰበሰብን በመካከላችን አለ። የህይወት ምግብ የሆነውንም ስናዝን የሚያጽናናን፣ ስንደክም የሚያበረታን፣ ብርታት የሚሆነን ኃይል የሚሆነንን ቃል እግዚአብሔርን የምንማሩበት ማህበር ይባላል ማርትዬ። አሁንስ ግልጽ ሆነልሽ ወይስ? ወይ ግን ያልገባኝ አንቺ ደግሞ ከመቼ ጀምሮ ነው እንደዚህ እግዚአብሔር እግዚአብሔር ማለት የጀመርሽው እውነት ነገሮች ነገር ሹ ነው ለመለኩስ ያስመስሎሻል አሁን እህቴ ይቅርታ ማርትዬ እኔ ትናንት የምታውቀኝ ፌስቡክ ላይ ፎቶ ለቅቄ ኮሜንት ስቆጥር ኮሜንት ስሰጥ ነው ዛሬ ግን እኔ እንደዛ አይደለሁም እግዚአብሔር ይክበር ይመስገን እዚህ ማህበር ከገባው ጀምሮ ከገባው ሰዓት ጀምሮ ባለ ሰዓት የህይወት ምግብ የሆነውን ቃል እግዚአብሔር እሰማለሁ እማራለሁ ያልገባኝን እጠይቃለሁ ስንት ጸጋው ተበዛላቸው። እህቶች ወንድሞች፣ ጥያቄ በመጠየቅ ሰባቱ የጸሎት ሰዓታትን በማድረስ መዝሙር በመዘመር ነው ቀኔን ሁሉ የማሳልፈው። እህቴ ማርታ ገባሽ? ወይኔ ታውቂያለሽ፣ እኔ ግሩፕ አለኝ ግን እንደ እናንተ አይደለም። ይኛ ግሩፕ በስመ አብ ዘና ፈታ የሚያደርግ ሙዚቃ ይላክልናል። ዘና ስንል ነው የምንውለው። ወደኛ ብትመጪ ደስ ይለኛል፣ ግን ጸድዬ ወይኔ ቴ ማርታ እኔስ መቼም አላደርገውም። አንቺ ግን ወደ እኛ ማህበር ብትገቢ ደስ ይለኛል። ደስ የሚለውን ማንም ቢሆን ይዘምር ይላል እንጂ ይዘፍን አላለም። የያዕቆብ ምዕራፍ አምስት ቁጥር አስራ ሶስት ላይ ከሚዘምሩት ጋር ከሚዘምሩ መዘምራን ጋር ክብ ሰርተን እንዘምራለን እንጂ ዘፈን ከሚያደርጉ ጋር እንዝፈን አልተባለም። ዘፈን የእግዚአብሔር መመስገኛ ሳይሆን የሴጣን ግብር ነው። ውጤቱም ገሃነመ እሳት የሚያስገባ ነው። ወደ ገላትያ ሰዎች ምዕራፍ አምስት ቁጥር አስራ አምስት ላይ በማለት መጽሐፍ ቅዱስ ያስተምረናል። እህቴ ማርቴ የገባሽ እንዴ? ምን እያሽ ነው ግን? በእናትሽ ይታወቅሻል። ዘፈን መስፈ ዘፈን መስማት አይፈቀድም እያሽኝ እኮ ነው። ማርታዬ ቆይ እንደውም እህቴ ሀናን በዋትሳፕ ሶስታችንም ግሩፕ ሶስታችንም ግሩፕ ላይ እንቀላቀል እና በይበጥ ስለማህበራችን ታስረዳሽ ያለኝ። እሺ ግቢ ዋትሳፕ። ሀኒ፣ አለሽ እህት አለም? እሺ ደስ ይለኛል። ጓደኝ በየግቡ እስኪ ልስማችሁ። ቆይ ቆይ ቆይ፣ ለሀኒ ልንገራት እና አላስገባችሁ። ሶስታችንም በአንድ እንሰማለን ሰላም ለእናንተ የሆኔዞቼ ብርቅዬቶቼ፣ አሁን ወደ ጥያቄያችን ነው የምናልፈው። ከዛ በፊት ግን ሁለታችሁም እንኳን ደህና መጣችሁ ውድቶቼ። ሰላም ክርስቶስ ከእናንተ ጋር ይሁን። እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እሺ፣ ግን ጥያቄው ምንድን ነው? ሀይ ሀይ፣ ጋይስ ፒስ ናቸው አደል? እሺ ሀኒቹ፣ ጥያቄውማ ጸዴን ግሩፕ አለኝ፣ ግቢ ዘናፈታ የሚያደርግ ሙዚቃ አለ እያልኳት ዘፈን መስማት የተከረከረ ነው አለችኝ። አንቺስ ምን ትያለሽ? አንቺው እሺ ልክ ናት። ጻዲ ባላወቅ ነው ዘፈን ስንሰማ ስንጨፍር ነበረ። አሁን ተምለናል፣ ምንም ጥቅም እንደሌለው ተረድተናል። በመጽሐፍ ቅዱስ ምን ይላል መሰለሽ እህቴ ማርታዬ ያመፀኞች ደሞዝ ይቀበላሉ። በቀን ሲዘፍኑ እንደተድላ ይቆጠሩለታል። ነውረኞችም ርኩሳንም ሆነዋል፣ ከእናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምን ዛሬ የሞለኳቸው ኃጢአት የማይታይ አይነቶች አሏቸው። የአመፅንትንም ነፍሳቸውን ያታልላሉ። መመኘትም የለም ልብ አላቸው የተናገረውን የተረገሙ ናቸው በማለት ሐዋርያት ቅዱስ ጴጥሮስ ሁለተኛ ጴጥሮስ ቁጥር አስራ ሶስት እስከ አስራ አራት ተናግሯል። በእውነት ቃልት ያሰማል እህቴ ሐንዬ አሁን እስገባሽ ማርቲን ቴንክ ዩ ጋይዝ፣ ግን የት ነው ይሄንን የተማራችሁት? በጣም ይገርማል። እንዴ ማል ማርታዬ፣ ጸዳን ነገርሽም እንደ የት እንደተማርን እኛ ይሄንን የተማርን ነው ልዩ ከሆነው ፍቅርና ካስተማሩን ከምስጋና በአንድነት መንፈሳዊ ማህበር ነው። ማርታዬ፣ ግን ብትገቢ በጣም ደስ ይለናል። ወይኔ ሁለታችሁም አንድ አይነት ምንድን ነው ግን በስመ አብ እኔ መግባት አለብኝ እዚህ ማህበር አስገቡኝ ባካችሁ። ወይ እማምላክ ወይ በጣም ቶክሲ ለናል እህታችን፣ በጊቢና አባቶች የሚልኩትን ትምህርት ተከታታይ ብዙ ስብከቶች፣ ቃለ እግዚአብሔሮች አሉ። አንቺ ብቻ ልቦናሽ ከዘፈን ወደ መዝሙር ተመልሶ ካዳመጠች ብዙ ነገርን ታጠርቢያለሽ። ከነሽ ጸዲ የአባቶች ትምህርት፣ እንዲሁም ሆኖ ሌላው ከማህበር ተዋህዶ ኪነ ጥበብ ክፍል እየተዘጋጀ የሚቀርብ ልዩ ልዩ ፕሮግራም ተከታታይ እሺ። ማስታወሻም ያዚ። በልብ ያለ ይረሳል፣ በወረቀት ያለ ይወረሳል እንደሚባለው፣ እሺ እህቶቼ፣ እግዚአብሔር ፈቃድ ይሆናል። እናንተም ግን አይዞች ሎሪ ግን አሁን ግን አሁን ለማህበሩ አራተኛ መስ ምንም ባይገባኝ ትንሽ ግጥም አለችኝ። እማ አምላክ ታስብሽ እህት፣ ግን ሁሉንም ማረመ ነገሮችሽን ቀስ በቀስ በመወሰን እራሽን በመንፈሳዊ ህይወት ማጠንከርን ተለማመጂ እሺ። መጠንከር አለብሽ እሺ እህቶቼ እሺ። የአምላኬ እናት ድንግል ማርያም አማልጅኝ ከልጅሽ ከመድኃኒተ ዓለም ጸሎትና ፍቅርሽ ይሰጣል ሰላም። በስምሽ ተማምነን ጨለማው አለፈ፣ የልጅሽ ምህረት በእኛ ላይ አለፈ። ጭንቀት ብቸኝነት ጥሎኝ ፈጥኖ ሄደ፣ ጭንቀት ብቸኝነት ጥሎኝ ፈጥኖ ሄደ። ቃሉን ስንሰማ ጠላት ተዋረደ፣ ቃሉን ስንሰማ ጠላት ተዋረደ። እግዚአብሔር አምላክ አገልጋዩን ይመርጣል። እግዚአብሔር ይመስገን ቃል ያሰማልን። ሰላም አሁን ጸሎት እየደረሰ ስለሆነ ወደ ጸሎት እንግባ ሰላም እግዚአብሔር ከእናንተ ጋር እውነቶቼ በስዋት ለእግዚአብሔር ወዳሉት ክብር አሚን አሚን አሚን ግሩምና ድንቅ ነው በሆኑት እግዚአብሔር ይስጥልን እድሜን ከጤና ጋር ያድልልን በእናንተ ላይ አድሮ ያስተማረን ይመከረን ለሁን እግዚአብሔር ስሙ የተመሰገነ የተከበረ ይሁን ዘፈን እያሳሳቀ ወደ ገደል የሚሰድ ነው። አለማዊ ህይወት ደግሞ የሚመር የሚመስል በመራራ ውስጥ ግን ጣፋጭ አለ። ጣፋጩን ለማግኘት ደግሞ ትግል የሚፈልግ አለም ስትስበን፣ መንፈሳዊ ሲስበን በመካከል የሚገኝ ህይወት ነው እና ወደ አለሙ አሸንፈን እንዳንሄድ እግዚአብሔር አምላክ ይጠብቀን። መንፈሳዊ ህይወትም ድብቁን መራራ የሚመስለውን ጣፋጭ አድርገን ተገልጦ እንዲታየን እግዚአብሔር አምላክ እንግዲህ በሸርነቱ ይጠብቀን። ግሩም እና ድንቅ ነው። በዚህ ሰዓት ላይ ዘፈንና መዝቡር መዝሙር የተደበላለቀብን ብዙዎቻችን አለን። መንፈሳዊ ነን ስንል አለማዊ ነን፣ አለማዊ ነን ስንል መንፈሳዊ ነን እና እግዚአብሔር አምላክ ለዚህ አጭሯ ጊዜ ዋዛ ፈዛዛ ለምደን ከማይሆን ቦታ ላይ ወድቀን እድሜያችን እንዳያልቅ እግዚአብሔር አምላክ ይርዳን። በጣም ጥሩና እውነትን በንስሐ ህይወት መመለስ ያለበትን ሰው የሚመግብ በንስሳ ህይወት እንዳላችሁ የሚያሳይ ትክክለኛ ጭውውት ያቀረባችሁልን ህዝቦቻችን ከልብ ከልብ እናመሰግናለን። አባታችንንም ይጠብቅልን፣ እናንተንም ይጠብቅልን በማህበሩ በእውነቱ። ትዕግስት ወለተ ገብርኤል አለሽ? ቀጣይ እንግዲህ ፕሮግራማችሁን እኔ በመሀል ወሬን እያስረዘምኩን ሁሉ ጣት እንዳልወስድባችሁ ሰፋ ያለ ማዕድ ይዘው ስለመጡ ትዕግስት ወለተ ገብርኤል አለሽ? እሺ፣ ቦታ ስጧታለች። ከስር ላይ ስድስት ቁጥር ላይ እና በዝማሬ ደግሞ ታመሰግናለች እሷ። እሺ፣ ድግስ ለተሰጠኝ አመሰግናለሁ። በአብ ባብና በወልድ በመንፈስ ቅዱስ እያመንኩና እየተማጸንኩ ዘምራለሁ። አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ቤት።

የነፍሲ ቤዛዋ የመስከሄል ንጉሥ አቤቱ ጥራኝ ወደ ቤት፣ ትንሳኤ ይሆን በኔም ቤት። ሞቴን ሽረህ ባንተ ሞት፣ ገነት ልብረስ በህይወት፣ ገነት ልብረስ በህይወት። አቤቱ ጥራኝ ወደ ቤት፣ ትንሳኤ ይሆን በኔም ቤት። ግሩም ዝማሬ። ማለት የሰው ልጅ በዚህ ምድር ላይ ሲኖር ምድርን ገነት አድርጎ መኖር ይችላል መቀደስ ይችላል አለምን መቀደስ ይችላል እኮ አይደለም በየትኛውም ቦታ ብንሆን ገዳምም ሆነን እኮ ገዳም እናረክሳለን አለምም ሆነን ደግሞ አለምን የምንቀድሳለን እና በአለም ውስጥ ሆነን ዳጣፋ የገነት ምድር እንስትሆነለን የእሱ ፍቃድ ይሁንልን እንዴት ናቸው ለማን ነው አመሰግናለሁ። ሁላችሁን እልልታችሁን ይቀበለል። ዝማሬ መልእክትን ያሰማልንላችን። አሜን አሜን። ሁለተዬ ሁላችሁን ከልብ ነው ማመሰግነው ለቦታ ነው ማለት ነው። አሁን አቤቱ ጥራኝ ወደ ቤት። ሁላችሁን ከልብ ነው ማመሰግነው ዶችዬ። አሜን። ቃለ ህይወትን ያሰማልን። ጸጋውን ያብዛላችሁ። አሜን። ፍቅር ዩቱብ በደንብ ይዘ፣ በርቱ በርቱ በርቱ እግዚአብሔር ያበርታትላቸው። ሁላችንም ያመሰግናለሁ። እሺ፣ ቻው ሁላችሁም፣ ቻው እያለው ተረኛ